አንዱ ላይ ነው። በእርግጥ እኔ ስለ ድሮ ሁኔታ ስለ ድሮ ማንነት የሚጨንቀኝ ነገር የለም። ከእኔ ኋላ የተደረገ ነገር ተደርጓል፣ አንዴ አልፏል። ከእኔ ፊት ለሚደረገው ነገር ነው የሚጨነቀው። ነገር ግን እውነት ወንድ ልጅ ኖሮ እኛን እንደብቀ ካል አልደበክ ነግረካኝ ቢሆን ኖሮ እውነቱን ነግረካኝ ቢሆን ኖሮ ችግር የለውም። እኔም ምንም አውቀው ታሪክ ስለሌለ በሀቅ ደስ ይለኛል። እኔም ይሄ ጥያቄ እንዲመለስልኝ ታልቃል፣ አንቺም ትፈልጋለሽ። እኔ ሲጀመር በመጀመሪያ ወንድ ልጅ ቢኖር አሁን እኔ እንደዚህ ምከራትተው የመን ስትሄድ የሚሄደው ጎንደር ስትሄድ ሀረር ስትሄድ የት ስትሄድ እየተሯረጥኩ ሁሉ ቦታ መከተላት ማንን ፍለጋ ነው እስኪ ንገሪኝ ሱመያና ልጆቹ ሱመያ እና ልጆቹ ስለዚህ ለምንድን ነው የፈለጋቸው አባት ስለሆንክ ሚስቱ ሚስቴ ስለሆነች ለልጆቹ አባት ስለሆንክ እነሱ ልጆቼ ስለሆኑ መከተለው እሷም ደግሞ ሚስቴ ስለሆነች አይደለ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ ና ቤተሰቦች እንደምናላችሁ እኔ ደህና ነኝ አልሐምዱሊላህ ነገር ወደ ሄላ ሊመለስ ነው። እንደዚሁም ደግሞ ላዩ መኪና ተገዛላት ማንገዛላት። አብራችሁኝ ቆዩ። ላይክ ሽር፣ ሰብስክራይብ ማድረግ አይረሳ አይረሳ። አበረታቱኝ ኢትዮጵያን ያለው እስኪ አግዙኝ፣ ማለት ነው ሐባዬዎቼ እንግዲህ ማለት ነው ዛሬ የመጣሁበት አጀንዳ ሳይድ ሆዬ፣ እሱም የጠየቀችኝን ነገር ለማድረግ ወደኋላ፣ ምክንያቱም ልጆችን ና እሷን ፍለጋ አደለሞ እስከዛሬ ዋጋ እየከፈልኩኝ ያለሁት ከኢትዮጵያ የመን፣ ከየመን ኢትዮጵያ፣ ከዛም ደግሞ ከአዲስ አበባ ጎንደር እያልኩኝ መላለሰው ሲል ተናግሯል ማለት ነው። ስለዚህ ሱመያ የጠየቀችውን ጥያቄ ለመመለስ ወደኋላ እንደማይልና ልጆችን ለማየት እንደ ጓጓ ተናግሯል ማለት ነው። ስለዚህ ሱመያ ያለችውን ለማድረግ ወደ የመን ሄዳለሁ ሲል አዩሆ የብድግ ብላ ምን የሱመያ ጥያቄ ብቻ አይደለም፣ የኔ ጥያቄ ነው። እኔም ነገ ጠዋት መቶ ገንዘብ እንዳይካፈለኝ እውነት መሆኑን አለመሆኑን ማወቅ ፈልጋለሁ። ነገር ግን ስለ ነገሩ ከኔ በፊት ስለሆነ ላያገባኝ ይችላል። ነገር ግን ልጅ መኖርህን አለመኖርህን ለኔ አረጋግጥልኝ ስትልኝ እንግዲህ አፋጣ ዋለች ማለት ነው። የገንዘብ ነገር ሞቷ የሆነችው አዩ ማለት ነው። መቼ አንቺ ልጅ አለሽ ከኔ ምናምን ሲላት፣ ወልዳሉ ነገ ወልዳሉ አለች ማለት ነው። ጫጩት ትነሽ እንዴ ጫጩት ይመስል ማለት ነው። ጫጩት ትነሽ እንዴ? ነገ ወልድ ያለው አላለችም። ዶሮ እኳ ራሱ ሶስት ሳምንት ታቅፋ ነው የምወልደው ማለት ነው። ስለዚህ ምነው ነው ዝም ብዬ ወልዳለሁ አልሽ፣ ሳምንት ነው እንዴ? ምን አስበሽ ነው ማለት ነው። እና ወደ ችግር የለውም ነገር ግን ሱመ እየጠየቀችውን ጥያቄ እመልሳለሁ ማለት ነው። ትልቅ ነገር ነው። ስለዚህ ከአሁን በኋላ ቪዲዮ የምሰራው የመን ሁኔ ነው ብሏል ማለት ነው። የመን ሂዶ እንግዲህ የሚሰራውን ቪዲዮ እንጠብቃለን። እሷም ሂድ በመልካም በሰላም ገብተህ በሰላም ተመለስልኝ፣ እኔም ማረጋጋት ስለምፈልግ እውነትና ውሸት መሆኑ ማወቅ ስለሚፈልግ ሄድ ብላ ሸኝተዋለ። ማለት ነው። አዩ፣ እና በጣም ነው የገረመችኝ ማለት ነው። ገንዘብ እኮ ነው አለች። ገንዘብ ነው ገንዘብ እኮ ነው አለች። ገንዘብ እኮ ነው። ለገንዘብ ሲባል ብዙ ነገር ይደረጋል። ና እኔ ነገ ጧት መተው የሚካፈለኝ ልጆች፣ ማላውቃቸው ልጆች መምጣት የለባቸው በኋላ ነገር ስለሚመጣብኝ፣ ከአሁኑ አጥራልኝ አለች ማለት ነው። የገንዘብ ሶስ ያለባት አዩ ማለት ነው። በጣም ነው የገረመችኝ። ሲሄድ ግን በጣም ነው ያሳዘነኝ ማለት ነው። ታዳምጡታላችሁ፣ ምን እንዳለችው ማለት ነው። እውነቴን ነው ሙላችሁ። ገንዘብ እኮ ነው ምፈልገው ምናምን አለች ማለት ነው። አዳምጡትና እንመለሳለን። ምኑ ነበር አሁን በብር ትቀልዳለህ? እኔ አንተ ብትሞት እኮ ተያዥ ብር እኮ ነው። ብር ባይኖረኝ እኮ መንገድ ላይ ነው ምቀር። ሌሎቹ ሰኢድ እንወዳለን፣ ሰኢድ አንተ እኮ እንትን ብትለ ወደውም መስሎ ነው። ለብርቅ ነው ለብርቅ። ምን ሆነ ለብር ሊወድኩ? ሁሉም ሰው እኔ ልጅህን በምን አሳድጋለሁ? ልጆችን በምን አሳድጋለሁ? መች ወልደሽ? መጀመሪያውን ነወልዳለሁ። መች ወልደሽ አሁን በቅርብ ወልድልሻለሁ እንጂ በቅርብ ትወልጃለሽ። ጎበዝ አንቺ ብቻ ለመውለድ ያብቃሽ፣ እና ከዛ በኋላ ስለ ንብረቱ እናወራለን ማለት ነው። አንቺ በቅርብ ለመውለድ ያብቃሽ። እወልዳለሁ እኔማ መውለድ አይቀርም። ይህን ሀልን እንትን ለ እወልዳለሁ። ሴት እኮ ትወልጃለሽ። እኛውም ሱመያ፣ ይህንን ቪዲዮ እንዳይሱ ከአንቺ ጋር ስለ ብሩ በኋላ እናወራለን። ይህንን ቪዲዮ እንዳይሱ ወደ የመን ሄጄ አጣራልሻለሁ የምትፈልጊውን ነገር በሙሉ በምትፈልጊው መንገድ አጣራልሻለሁ። ብቻ ዝግጁኝ ለማጣራት ማለት ነው። እኔ እዛ ሄዳለሁ። ዱዓ አድርጉ ብቻ አላ ሰላም ያድርገው። ልጅቷንም ልጁንም አላ በሰላም ያስገኝልኝ። አሰላሙ አለይኩም ወራሕመቱላሂ በረካቱ። እንግዲህ ይሄ የመጨረሻ ቪዲዮ ነው። ወደ የመን ሄዳለሁ ከዩ ጋር ማለት ነው። ምን ይደረጋል? ሂድ። እኔም ስለ ልጁ ማጣራት ስለፈለግኩ ነው። ስለ ወደፊት ሕይወቴ ብዙ ሰው ካደገ በኋላ የማይሆን የማይሆን ነገር ስለሚያመጣ፣ ፈልግ፣ አጣር ለእኔም አረጋግጠል እና እንግዲህ ች እንዳዳመጣችሁት፣ ገንዘብ አለ በቃ ገንዘብ እኮ ነው አለች። ማንም እንዲካፈላት አፈልግም ማለት ነው። እና ያው እንግዲህ የሱመያ ልጆችን ምንም ማረጋት አትችልም። ቀድሞዋት የመጡ ስለሆነ እና ለሀብትህን ብለው ነው የሚወዱህ ሰይት፣ ለሀብትህ ነው የሚወዱህ። ማንም ሰው ይሁን የሚወዱህ ብዙ ሰየቶች አለች መላጣ መላጣ ወንዶችን ይወዳሉና ሴቶች ሁሉ የሚወድ መላጣህ ናይ ተሆነ አላለች መስላችሁ። ሱብሃን አላህ ነው የመጣው ነው የገረመችኝ አባባለው ማለት ነውና፣ ሰኢድ ወላሂ ስንቱን እንደው ስንቱን ችለዋል ማለት ነው። እቺማ ለገንዘብ ብላ እንድቀን ተገለለች። ስለዚህ ተጠንቀቅ ማለት ነው። እንግዲህ የምን ተመልሶ ምን ምን ይከሰታል የሚለው ነገር ና ያለ እንደ ምርመራ ያደርጋል ወይንስ የሰው ማስረጃ ያመጣል፣ ልጁ እውነት የሱ ነው አይደለም የሚለው ነገር እንግዲህ አብረን የምናየው ይሆናል ማለት ነው እንግዲህ ፈጣሪ በሰላም ያስገባህ። እንግዲህ ጦርነት አለ እያለ ነው። በሰላም ያስገባህ፣ ወንድማችን በሰላም ተመለስልን። አሁን እንግዲህ ዋናው ነገር እናንተ ሱመያን አስረድተህ ልጆችህን አሳይታህ ደግሞ ነገ ታርቃቸው አብራቸው ናቸው የምናይበት ቀን ቅርብ ያደርግልን ፈጣሪ እላለሁኝ። አላህ ይከተልህ ነው የምንለው። እንግዲህ ድራማው ሊያበቃ ትንሽ ነው የቀረው። ዋናው ነገር የልጁ ሁኔታ ነው እና እንግዲህ ስላዩ አልቆጣም ብላለች። ዋናው ነገር ስለ ልጁ ነው። ስለ ልጁ ግልጽ ያደርግልኝ፣ እውነት ነው፣ እውነት አይደለም። የሚለውን ነገር ማወቅ ፈልጋለሁ ብላለች፣ ሱመያ ማለት ነው። ስለዚህ ግልጽ አድርገላት። እንዴት ወልጅህ ጥላለሁኝ፣ እንዴት ይህን ልታምኑ ትችላላችሁ? ብሏል እሱ ማለት ነው። እውነት መሆኑና ለመሆኑ እንግዲህ ማወቅ አለብን ማለት ነው። እንግዲህ ሂደህ አሳያቸው ማለት ነው እና ላዩ መኪና ተገዛላት እና ነው ለአዩ መኪና ተገዛላት። ማን ገዛላት? ሰሄድ ገዝቶላት ነው ወይንስ ማንገዛላት እና ተከታታዮቿ ማለት ነው ሽክ ብለሽ አዩ ነ ቶሎ ዝንጥ ብለሽ ነ ቶሎ ባሏት መሰረት ማለት ነው ዝንጥ ብላ መታለች ማለት ነው ዝንጥ ብላ መታለች። እንግዲህ ፏብትን ብላ በቃ ነው የመጣችው ማለት ነው። ከዛ በኋላ መኪና ገዝታ ፉሽፋ እያለች እየነዳች ነበር ማለት ነው። በጣም ደስ የሚል ነገር ነው። በዙህ ቀጥበት ግን ጸባይኩ ስትገጅ ታቂበታለች። እና እንግዲህ አዩ መኪና እየነዳች ነበር። ማን እንደገዛላት የገቢ ምንጭ ባይታወቅም ማለት ነው። እንግዲህ ለተከታዮቿ ክብር እንዳላት የታየበት ነው ማለት ነው። ጎበዝ ናት። የጠየቋት ዝንጥ በይ ፏ በይ ሁልጊዜ በቢጃ ማዕት ስሪ ብለዋት ነበር ማለት ነው። ጎበዟ ማለት ነው። እንግዲህ ዝንጥ ብላ ፏ ብትን ብላ ነው የመጣችው አንደኛ መኪና እያሽከረከረች ማለት ነው። ዛንጣ እዛ ሳይሄድ ብር ብር ትላለች። ይህ ደግሞ ያንን ብር የምትቀበለው መኪና ገዝታበታለች ማለት ነው።

እና ሱመያ እንግዲህ ምን ትላለች? ሰኢድ እንግዲህ ካሁን በኋላ ቪዲዮ ምሰራው የመን ነው ብሏል ማለት ነው። የመን በሰላም ገብቶ እስከሚሰራልን ድረስ እንግዲህ እናያለን። ሱመያ ደግሞ ይሄን ቪዲዮ ስታይ ምን መልስ ትሰጣለች? ሀደራ አይማናሽም ብሏታል ማለት ነው። የመን ሂጄ ቪዲዮውን ካረጋገጥ ኩልሽ በኋላ ልጁ የኔም ሆኖና አለመሆኑ ካረጋገጥኩ በኋላ ሀደራ ልጆች እንዳደብቂ ልጆች እንዲታገናኝ ሲል እንግዲህ ተናግሯል ማለት ነው። ምክንያቱም ብዙ ወራት ሆነ ልጆችን ሳያያቸው፣ ያው እንግዲህ እንደኛ እንደማንኛውም ሰው በሶሻል ሚዲያ ነው የሚያያቸው ስለዚህ ስለዚህ ህቅፍ ማድረግ ጸናናቸውን ማሽተት ይፈልጋል። ምንም ቢሆን አባታቸው ነው እና ያንን ነገር ማግኘት ስለሚፈልግ ዋጋ እየከፈለ ነው ያለው። እንግዲህ መቼም ወልዶ ይጥላል ብዬ አላስብም። እንደዚህ ዋጋ እየከፈለ ከአንድ ቦታ አንድ ቦታ እየተንከራተተ ልጆቹ ለማግኘት የሚያደርገው ነገር የሚጥረው ነገር ስላለ መቼም እኔ አልፈርድበትም ማለት ነው። እና ሰኢድ እንግዲህ ሆን ራስን ነጻ ለማድረግ ወይንም እውነቱን ለማሳወቅ ዋጋ መክፈል ስላለብህ ማድረግ ያለብህን ማድረግ ስላለብህ ይሄዳለሁ ስላልክ በጣም አሪፍ ነው። አዩ ደግሞ ማለት ነው ደስተኛ ሆና ደስተኛ ሆና እንግዲህ ማለት ነው። ደስተኛ ሆና ሄድ እና አረጋግጥልኝ። ነገ ጧት ብር፣ ብር እያሉ የሚመጡ ሰዎችን አልፈልግም የሚካፈለኝ ሰው ብላለች ማለት ነው። እና እንግዲህ ሂደህ ማለት ነው በሰላም እስከምትመጣ እዛ ቪዲዮ እስከምንሰራ እንጠብቃለን። እንግዲህ በሰላም ላገር እያቃ ነው የምንለው ማለት ነው። እዛ ደርሰህ በሰላም እንድትመለስ ነው ተስፋ የምናደርገው። ውድና የተከበሯቸው ይቻናል የቤተሰብ ወይ ላይክ፣ ሸር፣ ሰብስክራይብ ማድረግ አትርሱ። አበረታቱኝ። በሌላ ቪዲዮ እንገናኛለን። ኢንሻላህ። ሰላማችሁ ይብዛ። ሰላም ላገራችን ይሁና። ሰላም አለይኩም ወራህመቱላሂ ወበረካቱ።